ሕወሓትና ሻቢያ የጀመሩት ወዳጅነት በግላጭ መታየት ጀምሯል። በምስሉ ላይ የምትመለከቱት የትግርኛ መፈክርም የአማርኛ ትርጓሜው አንድነት ለትግራይና ለኤርትራ ህዝብ የሚል ነው። ለመሆኑ ይህ ስብሰባ የህዝብ ለህዝብ ነው ተብሏል፣ የት አካባቢ ነው የተደረገ? የሚለውን በዜናችን በዝርዝር ትሰማላችሁ። የትራምፕ አስተዳደር ኢትዮጵያን፣ ግብፅና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስና ዋሽንግተን ፖስት ዘግበዋል። በሌላ በኩል ኢትዮጵያውያን ከእርዳታ ተላቀው በራሳቸው ሰርተው እንዲለወጡ አሜሪካ አሳስባለች። ይህንንም እናስደምጣችኋለን። አቶ ሽመልስ አብዲሳ በበርካታ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳላቸው ይታወቃል። ይሁንና ከሰሞኑ የተመረቀው የኬኛ ቢቪሬጅ ወይም የኬኛ መጠጥ ፋብሪካ 45 በመቶ ድርሻ እንዳላቸው መሰማቱ በርካቶችን ያነጋገረ ዜና ሆኖ አግኝተነዋል። በሰፊው እናጋራቸዋለን። እስራኤል የኢራኑን መንፈሳዊ መሪ አያቶላ አሊ ሆሚኒን ለመግደል ያቀረበችውን ዕቅድ አሜሪካ ውድቅ ማድረጓን ሮይተርስ ዘግቧል። በሌላ በኩል ኢራን በበኩሏ በእስራኤል የወደብ ከተማ ሃይፋና በመዲናዋ ቴል አቪቭ በፈጸመችው ጥቃት ሶስት ሰዎች ሲገደሉ በርካቶች ቆስለዋል። አብራችሁን ቆዩ። በቅድሚያም ህወሃትና ሻቢያ የጀመሩት ወዳጅነት በግላጭ መታየት ጀምሯል። በምስሉ ላይ የምትመለከቱት የትግርኛ መፈክር የአማርኛ ትርጓሜውም አንድነት ለትግራይና ለኤርትራ ህዝብ የሚል ነው። ይህ ህዝባዊ ስብሰባ ነው የተባለው የተካሄደው በራማ ነው። በትናንትነ ሁለት በራማ የኤርትራና የትግራይ ህዝብ በጋራ ስብሰባ አካሄደዋል። ይህ ስብሰባ በዋናነት ያመቻቸው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መሪዎች ጋር በጋራ በመሆን ነው። መፈክሩም አንድነት ወይም ጽምዱ ለአቀኛ ሰላም ለኤርትራና ለትግራይ ህዝብ የሚል ነው። ካልፌራል መንግስት እውቅና አንድ ክልል በተናጠል ከሌላ ሉዓላዊ ሀገር ጋር ግንኙነት ማድረግ አይቻልም። ይሁንና የፌዴራል መንግስት የኤርትራ ኃይሎች የኢትዮጵያ የትግራይ ግዛትን ሲወሩ አንድም ቀን ከግዛቱ እንዲወጡ ጠይቆ አያውቅም። ከቅርብ ቀን ወዲህ ግን የብልጽግናው መንግስት የኤርትራ ታጣቂዎች ከትግራይ እንዲወጡ የሚል መግለጫዎችን ሲሰነዝር ቆይቷል። ይሁንና በሰሞኑ የሚታየው ወዳጅነት በሁለቱ ህዝቦች መካከል ያለውን መቃቃር ይፈተዋል ወይስ አይፈተውም የሚለው ለበርካቶች መከራከሪያ ጉዳይ ሆኖ አገኝተነዋል። ከሰባት ዓመት በፊት የኤርትራው መንግስት ኢሳያስ አፈወርቂና አብይ አህመድ የኢትዮጵያና እንዲሁም የኤርትራ ህዝብ በማያውቀው መልኩ ወዳጅነት ፈጥረው በትግራይ ህዝብ ላይ ጦርነት ማወጃቸው የሚረሳ አይደለም። በተለይ በተመሳሳይ መልኩ ሊሆን በሚችል መልኩ የኢሳያስ አፈወርቂ መንግስት እንዲሁም በህወሃት በሚመራው ከደብረ ጽዮን ቡድን ጋር ህዝብ የማያውቀው ትስስር ወይም ወዳጅነት የፈጠሩት ብልጽግናን ለመምታት ነው የሚል መፈክርም በብልጽግና አክቲቪስቶች በኩል ይሰማል። ለመሆኑ በኢትዮጵያ ህዝቦች የማያውቀው ስብሰባዎች እንዲሁም በህዝቦች ስም የሚደረጉ ወዳጅነት ቀጣይነት ሲኖራቸው አይታይም። እዛ ማሳያነትም የአብይ አህመድንና የኢሳያስ አፈወርቂን ማንሳት ይቻላል። በደብረ ጽዮን ገብረ ሚካኤልና እንዲሁም በኢሳይያስ አፈወርቂ መካከል የተጀመረው ወዳጅነትስ ከልብ ነው ወይስ ጠላት የሚሉትን ኃይል ለማጥፋት ነው? ህዝባዊ ስብሰባዎች ህዝብ የማያውቃቸው ስብሰባዎች ሳይደረጉ የፖለቲካ ፓርቲዎች ህዝብ አደረገ ህዝብ ተሰበሰበ እያሉ የሚያወጧቸው መረጃዎች ቀጣይነታቸው ምን ያህል ነው? ይህ ለእናንተ የምንተው ጉዳይ ነው። ወደ ሌሎች መረጃዎቻችን ስናመራ አቶ ሽመልስ አብዲሳ በርካታ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ አላቸው ተባለ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በአዲስ አበባና በኦሮሚያ ክልል ውስጥ እየተገነቡ በሚገኙና ተገንብተው በተጠናቀቁ የተለያዩ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳላቸው ተሰምቷል። ላብነት ያህል ሰሞኑን የኢትዮጵያን የመጠጥ ገበያ ከተቀላቀለው ኬንያ ቢራ ፋብሪካ 45% ያሉ ድርሻ የሽመልስ አብዲሳ እንደሆነ ተሰምቷል። ፋብሪካውን ለመገንባት 250 ሚሊዮን ዶላር የፈጀ ሲሆን አቶ ሽመልስ የአክሲዮን ድርሻቸውን ለመሸፈን ከስንቄ ባንክ ከፍተኛ ገንዘብ እንደወሰዱ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ከዚህ በተጨማሪ በሞጆ እና በአዳማ ከተሞች መካከል በሚገነባው የኢንዱስትሪ የንግድ የቴክኖሎጂና የኢንቨስትመንት ከተማ ከሆነው ገዳ ልዩ የኢኮኖሚ ዞን ውስጥ አቶ ሽመልስ አብዲሳ ከቻይና ባለሀብቶች ጋር በሽርክና ለመስራት ሚስጥራዊ ውል መፈራረማቸውን ነው የተነገረው። በሌላ በኩል ከቅርብ ጊዜያት ወዲህ በአዲስ አበባ ተገንብተው በተጠናቀቁና በመገንባት ላይ ባሉ በርካታ የገበያ ማዕከሎች እና ሪል እስቴቶች ላይም የአቶ ሽመልስ አብዲሳ እጅ እንዳለበት ይነገራል። አቶ ሽመልስ በእነዚህ የገበያ ማዕከሎች ላይ ያላቸው ድርሻ በቅርብ ቤተሰቦቻቸው የተያዘ ስለመሆኑ ይነገራል። መረጃውን ያጋሩት ኃይሎችም ሽመልስ አብ ሽመልስ አብዲሳ የኢኮኖሚ ኢምፓየር እየገነባ ነው በማለትም በማለት ሁነቱን ይገልጹታል። ሌላኛው ምንጭ ባደረሱት መረጃ መሰረት ደግሞ ሽመልስ አብዲሳ በቅርቡ በተመሰረተው ሸገር ሲቲ ውስጥ በቅርብ ቤተሰቦቹ ስም ከአርባ በላይ ቦታዎች ታጥረው እንዲቀመጡ ማድረጋቸው ተሰምቷል። ቦታዎቹን ለቤቶች ልማትና ለጨረታ እያዘጋጃቸው መሆኑንም የመረጃ ምንጮች አክለው ገልጸዋል። በሌላ መረጃ አቶ ሽመልስ አብዲሳ የሚድሮክ ወርቅ ኩባንያን ከሼህ መሐመድ አላሙዲን ለመንጠቅ ሙከራ አድርገው እንደነበርና እቅዳቸው ለጊዜው እንዳልተሳካ ዞብል ፖስት ያጋራው መረጃ ያሳያል። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ሀገራት ዜጎች ላይ የጉዞ ግድ ልትጥል ነው። የትራምፕ አስተዳደር ኢትዮጵያን፣ ግብጽ እና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላከተ። በሌላ በኩል ኢትዮጵያውያን ከዕዳ እርዳታ ተላቀው በራሳቸው ሰርተው እንዲለወጡ አሜሪካ አሳሰበች። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ሲሉ በኢትዮጵያ የአሜሪካ አምባሳደር አርቢ ማሲንጋን አሳስበዋል። አምባሳደር ማሲንጋ ሰኔ 5 2017 ዓ.ም በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደ መወከሌ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል። የትግራይ ክልልን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮችም ወደ ቀያቸው መመለስ አለባቸውም ብለዋል። ነገር ግን መሬት ላይ አስቻይ ሁኔታዎች ተፈጥረው ከአሜሪካና ከሌሎች ድጋፍ አቅራቢ ነፃ መሆን እንዳለባቸውም ተናግረዋል። አሜሪካ የትራምፕ አስተዳደር ኢትዮጵያን ከእገደው ለማውጣት ማከናወን የሚጠበቅባቸው ማስተካከያዎችንም ተካተበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እግድ የሚጣልባቸው ሀገራት በመለየት ያሉባቸውን ችግሮች በማስቀመጥ ይህ እግድ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸውም ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በስልሳ ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እግድ የሚጣልባቸውን አሳሳቢ የሆኑ ሰላሳ ስድስት ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። ባለፈው ግንቦት ኤርትራ፣ ሱዳን እና ሶማሊያን ጨምሮ ሰባት የአፍሪካ ሀገራት ባሉባቸው አስራ ሁለት ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውን እና የህዝባቸውን ደህንነት ለመጠበቅ በሚል ፈርመው ተግባራዊ መሆኑ ይታወሳል። እስራኤል የኢራኑን መንፈሳዊ መሪ አያቶላ አሊ ሆሚኒን ለመግደል ያቀረበችውን እቅድ አሜሪካ ውድቅ ማድረጓን ሮይተርስ ዘግቧል። ሮይተርስ በዘገበው ዶናልድ ትራምፕ የኢራኑን ጠቅላይ መሪ ለመግደል የእስራኤልን እቅድ ውድቅ ማድረጋቸውን ከሁለት የአሜሪካ ባለስልጣናት አረጋግጫለሁ ሲል ሮይተርስ ዘግቧል። በሌላ በኩል ለእስራኤል የኢራኑን መሪ አያቶላ አሊ ካሚኔን የማስወገድ እቅድ ከጨዋታው ውጭ እንዳልሆነና ሆኖም ሁኔታዎች ላይ የተመሰረተ ነው ሲል የእስራኤል ቻናል የእስራኤል ቻናል 12 የዜና ማሰራጫ ዘግቧል። አምሳ የሚጠጉ ተዋጊ ጀቶች በቴህራን የኢራን ኒውክለር ፕሮጀክት መሰረተ ልማቶችንና ኢላማዎችን መምታቱንም የእስራኤል መከላከያ ሚኒስትር አስታውቋል። ሌሊቱን ሙሉ የእስራኤል ተዋጊ ጀቶች በቴህራን ላይ የበረሩ የኢራንን የኒኩለር ፕሮጀክቶች መሰረተ ልማቶችና ኢላማዎችን በሞሳድ የመረጃ መሪነት መጥተዋል ብሏል። ጥቃቱ የኢራን መከላከያ ሚኒስቴር ዋና መስሪያ ቤት የኒኩለር ፕሮጀክት ዋና መስሪያ ቤት፣ እና የኢራን መንግስት የደበቃቸውን ተጨማሪ የኒኩለር ቦታዎችን ጨምሮ ከሰማኒያ በላይ ኢላማዎችን ያነጣጠረ ነበር ብሏል። የእስራኤል ራይዚንግ ላይን ኦፕሬሽን ከሶስት ቀናት ባነሰ ጊዜ ውስጥ ከመቶ ሰባ በላይ ኢላማዎችን እና ከሰባት መቶ ሀያ በላይ ወታደራዊ መሰረተ ልማት ክፍሎችን መጥቷል ብሏል። የኢራን የኒውክለር ጣቢያዎችን ማጥቃታችንን አጠናክረን እንቀጥላለን ነው ያለው። በሌላ በኩል ኢራን በበኩሏ በእስራኤል የወደብ ከተማ ሃይፋ እና በመዲናዋ ቴልአቪቭ በፈጸመችው ጥቃት ሶስት ሰዎች ሲገደሉ በርካቶች ቆስለዋል። የዓለም መሪዎች በዚህ ሳምንት በቡድን ሰባት ስብሰባ ላይ በሁለቱ የቀጠለው ጠላት የኢራን ሚሳኤሎች የእስራኤልን ቴል አቪቭ እና የወደብ ከተማዋን ሃይፋን ሃይፋን ዛሬ ሰኞ መምተብ በመምታቱ ቤቶችን አውድሟል። በሃይፋ የወደብ ከተማ 30 ያህል ሰዎች ቆስለዋል ሲሉ የአደጋ ጊዜ ባለሥልጣናት ተናግረዋል። በደርዘን የሚቆጠሩ የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ወደ ጥቃት ዞኖች ሲጣደፉ የሚያሳይ ምስሎችም ተሰራጭተዋል። በወደቡ አቅራቢያ በሚገኝ የኃይል ማመንጫ ላይ የእሳት ቃጠሎ ታይቷል ሲል መገናኛ ብዙኃን ዘግቧል። በቴል አቪቭ ላይ በርካታ ሚሳይሎች እና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ላይ ተመሳሳይ ጥቃት እንደነበር የቪዲዮ ምስል አመላክቷል። በከተማዋ ከሚገኝ የአሜሪካ ኤምባሲ ቅጥር ግቢ ጥቂት መቶ ሜትሮች ርቀት የሆቴሎችና ሌሎች በአቅራቢያው ያሉ ቤቶችን መስኮቶችን የሰባበረ ጥቃት ደርሷል። በቴልአቪቭ ሰፈር ውስጥ የሚገኙ በርካታ የመኖሪያ ህንፃዎችም ወድመዋል። በኢራን የሟቾች ቁጥር ሁለት መቶ ሀያ አራት ደርሷል። ከእነዚህ መካከል ሰባ ሴቶችና ህጻናት ይገኙበታል። የኢራን እስላማዊ አብዮታዊ ጥበቃ ጓድም የስለላ ኃላፊ እና ሌሎች ሁለት ጀነራሎች የሆድለት በእስራኤል ጥቃት መገደላቸው የሚዘነጋ አይደለም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሁለቱ ወገኖች ስምምነት ማድረግ አለባቸው ስሉ ሲሉ ጥሪ በማቅረብ ስብሰባዎች እየተደረጉ መሆናቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ያለውን ጉዳይ ማባባስ ሳይሆን ኢራን የኒኩለር አቅሟን እንዳታዳብር ማስቆም ነውም ሲሉ ተናግረዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ